ሰላም፣ ጤና ይስጥልን። የአሻም ተከታታዮች እንደምንቆያችሁ፣ ለዛሬ ለማክሰኞ ጥቅምት 18 ቀን 2018 ዓ.ም የተሰናዱ የአሻም ሰባት ዜናዎቻችን ወደ እናንተ የሚያልፉበት ሰዓት ላይ ነው የምንገኘው። በቅድሚያ ዋና ዋና አርዕሰ ጉዳዮችን ጠቁማችሁ። የኢትዮጵያ ኢኮኖሚ የግብርና መር ፖሊሲ ይከተል ነበር፣ ይህንን ወደ ብዝሃ ዘርፍ ቀይረን በእጅጉ ውጤታማ ሆነናል ሲሉ ጠቅላይ ሚኒስትሩ ተናገሩ። ታላቁ የኢትዮጵያ ሕዳሴ ግድብ የቅኝ ግዛት አስተሳሰብን የቀለበሰና የጋራ ተጠቃሚነትን ማረጋገጫ ነው ሲሉ ኢንጂነር ሀብታሙ ኢተፋ ተናገሩ። በአዋሽ ብሔራዊ ፓርክ ላይ ደርሶ የነበሩ ህገወጥ ድርጊቶች ቀንሰዋል ተባለ። ከውጪ የቀድሞ የማሊ ጠቅላይ ሚኒስቴር በማህበራዊ ድረገጾች ላይ በጻፉት ጽሁፍ የሁለት ዓመት እስራት ተፈረደባቸው። ተመልካቾቻችን፣ እነዚህንና ስፖርታዊ መረጃዎችን ይዘናል። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሪያችሁ ቆይታ አድርጋለሁኝ። ወደ ቀዳሚ መረጃ ተሻገርኩ። የኢትዮጵያ ኢኮኖሚ የግብርና መር ፖሊሲ ይከተል ነበር። ይህንን ወደ ብዝሃ ዘርፍ ቀይረን በእጅጉ ውጤታማ ሆነናል ሲሉ ጠቅላይ ሚኒስትሩ ተናገሩ። ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝምና ቴክኖሎጂ፣ እነዚህ አምስት ግንባር ቀደም ሴክተሮች ብዝሃ ዘርፍ ሆነው ቢመሩ የኢትዮጵያን ኢኮኖሚ ሊያሻሽሉ ይችላሉ የሚል እምነት ነበረን። የኢትዮጵያ ኢኮኖሚ ስርነቀል ውጤት እንዲያመጣ የብዝሃ ዘርፍ መንግስት ከአጋር ድርጅቶች ጋር ተሳስሮ የኢትዮጵያ እድገትን ለማፋጠን ይሰራል ብለዋል። ጠቅላይ ሚኒስትሩ ይህንን ያሉት የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ ተገኝተው ምላሽና ማብራሪያ በሰጡበት ወቅት ነው። መንግስት ከህዝብ ጋር ተሳስረው የኢትዮጵያን ልማት በየፈርጁ ማፋጠን አለበት። በመንግስት ደረጃ ግልጽ አቅጣጫ የተቀመጠለት ከለውጡ በኋላ ነው ያሉት አብይ፣ ኢትዮጵያ የአረንጓዴ አሻራ እንቅስቃሴ ባለፉት አመታት 48 ቢሊዮን ችግኞችን ተክላለች። ይህም በዓለም ላይ ትልቁ የደን ልማት ነው ሲሉ ተናግረዋል። ይህንን ለእያንዳንዱ ችግኝ አንድ ዶላር ቢወጣ በጠቅላላው 48 ቢሊዮን ሚሊዮን ዶላር ለአየር ንብረት ለውጥ ኢትዮጵያ ኢንቨስት አድርጋለች ያሉ ሲሆን የኢትዮጵያ መንግስት ይህን ያህል ገንዘብ ብቻውን ሊያሳካው አይችልም። ነገር ግን ከ25 ሚሊዮን በላይ የሚገመቱ የኢትዮጵያውያን በየአመቱ ጊዜያቸውን ጉልበታቸውን ሳይታክቱ በመስራታቸው ያንን የሚያክል ሀብት ያስወጣ የነበረን ስራ በመንግስትና በህዝብ ቅንጅት ማሳካት ተችሏል። የህዝብ ተወካዮች ምክር ቤት አምስተኛ አመት ስራ ዘመን ሁለተኛ መደበኛ ስብሰባ ላይ የምክር ቤት አባላት የተለያዩ ጥያቄዎችንና አስተያየቶቻቸውንም አንስተዋል። ስለ ሰላም ደህንነት፣ የፕሪቶሪያ ስምምነት፣ የሀገራዊ ምክክር ኮሚሽን እንቅስቃሴ ከምክር ቤት አባላት ጥያቄዎች ተነስተዋል። ታላቁ የኢትዮጵያ ህዳሴ ግድብ የቅኝ ግዛት አስተሳሰብን የቀለበሰና የጋራ ተጠቃሚነትን ማረጋገጫ ነው ሲሉ ኢንጂነር ሀብታሙ ኢተፋ ተናገሩ። ታላቁ የኢትዮጵያ ህዳሴ ግድብ ውሃውን ብቻዬን ልጠቀም የሚሉ ሀገራትን የቅኝ ግዛት አስተሳሰብ በመቀልበስና የተፋሰሱን ሀገራት የጋራ ተጠቃሚነት የሚያረጋግጥ ቁልፍ የትብብር መሰረት መሆኑን የውሃና ኢነርጂ ሚኒስቴር ኢንጂነር ሀብታሙ ኢተፋ ገልጸዋል። የኢትዮጵያ የውሃና ኢነርጂ ልማት ስኬት በድንበር ተሻጋሪ ወንዞች አስተማማኝ የውሃ ፍሰትን በመ ለጎረቤት ሀገራት ትልቅ በረከት እየሰጠ መሆኑንም ገልጸዋል። ምክትል ጠቅላይ ሚኒስትር አቶ ተመስገንጥሩነ በሳይንስ ሙዚየም የተዘጋጀውን የኢትዮጵያ የውሀና ኢነርጂ ሳምንት አስጀምረዋል። የውሀና ኢነርጂ ሚኒስቴር ኢንጂነር ሀብታሙ ኢተፋ ኢትዮጵያ በውሃና ኢነርጂ ያከናወነቻቸውን የልማት ስራዎች ለዓለም አቀፍ ማህበረሰብ ማስገንዘብ የውሀና ኢነርጂ ሳምንቱ ዋነኛ ዓላማ መሆኑንም አስረድተዋል። ባለፉት አመታት ኢትዮጵያ በአረንጓዴ አሻራ መርሃ ግብር ወደ አርባ ስምንት ቢሊዮን ችግኞችን በመትከል ለውሃ ሀብት ዘላቂ ልማት አቅም መፍጠር ም ተናግረዋል። የተተከሉ ችግኞች በድንበር ተሻጋሪ ወንዞች አስተማማኝ የውሃ ፍሰት እንዲኖር በማስቻል ለጎረቤት ሀገራትም ትልቅ በረከት እየሰጡ መሆኑን አንስተዋል። በዋና ኢነርጂ ሳምንቱ ላይ በታላቅ ኢትዮጵያ ህዳሴ ግድብ የግንባታ ሂደት ወቅት ኢትዮጵያ ከተፋሰሱ ሀገራት ጋር ያከናወነቻቸውን የትብብር ተግባራት የማስገንዘብ ስራ እንደሚከናወንም አብራርተዋል። የኢትዮጵያ ልማት ማንንም ሀገር የሚጎዳ አይደለም ያሉት ሚኒስትሩ በጋራ እንጠቀም የሚለው መርህ የሁል ጊዜም አቋማችን ነው ብለዋል። አንዳንድ የታችኛው ተፋሰስ ሀገራትም ውሃው የኔ ነው እኔ ብቻ ልጠቀም የሚለው አቋማቸው እንደከሸፈ ሊገነዘቡ እንደሚገንባ አስረድተዋል። ይልቁንም ወደ ናይል የትብብር ማዕቀፍ በመግባት በአንድ ጥላ ስር መመካከር እንደሚያስፈልጋቸው ገልጿል። ታላቁ የኢትዮጵያ ህዳሴ የታችኛው ተፋሰስ ሀገራት ከክረምት እስከ በጋ አስተማማኝ የውሃ ፍሰት እንዲያገኙ እያደረገ መሆኑንም ጠቅሰው ለምስራቅ አፍሪካ ቀጠና የኃይል ትስስር ጉልህ ድርሻ እየተወጣ እንደሚገኝም አንስተዋል። ለሚቀጥሉት አምስት ተከታታይ ቀናት የሚ የሚቆየው ሁለተኛው ኢትዮጵያ ውሃና ኢነርጂ ሳምንት ማስጀመሪያ ላይ ከፍተኛ የመንግስት ከፍተኛ ስራ ኃላፊዎች፣ ዲፕሎማቶችና ተጋባዥ እንግዶችም ተገኝተዋል። በውሃና ኢነርጂ ሳምንቱ ላይ የውሃ ሀብት አጠቃቀም አስተዳደርና ድንበር ተሻጋሪ ወንዞች የጋራ ተጠቃሚነት ተሞክሮዎችን የሚዳስሱ የፓናል ውይይቶችና አውደ ርዕዮችም ተዘጋጅተዋል። በአዋሽ ብሔራዊ ፓርክ ላይ ይደርሱ የነበሩ ህገወጥ ድርጊቶች ቀንሰዋል ተባለ። መንግስት በሰጠው ልዩ ትኩረት በአዋሽ ብሔራዊ ፓርክ በልቅ ግጦሽና በሌሎች ህገወጥ ተግባራት ሲከሰቱ የነበሩ ችግሮች መቀነሳቸውን የፓርኩ ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ አደም መሐመድ ከኢዚያ ጋር ባደረጉት ቆይታ ፓርኩ ለህገወጥ ግጦሽ፣ ብርቅዬ እንስሳቱም ለህገወጥ አደንና የሚመገቡት እጽዋት የማጣት አደጋ እያጋጠመ እንደነበር አውስተዋል። የለውጡ መንግስት በሰጠው ልዩ ትኩረት በፓርኩ የሚገ የሚገኙ ብርቅዬ የዱር እንስሳት መራቢያና መኖሪያ ከሰው ብሎም ከቤት እንስሳት ንክኪ ነፃ እንዲሆን የፓርኩ ምስራቃዊ እንዲሁም ምዕራባዊ ክፍል በሽቦ መታጠሩን አንስተዋል። በተመሳሳይ 50 ኪሎ ሜትር የሚሸፍን ለቁጥጥር ስራ የሚያገለግል መንገድ መሰራቱንም ጠቅሰዋል። የአጥሩ መታጠር የፓርኩን ህልውና ጠብቋል ያሉት ኃላፊው ለአብነትም ህገወጥ አደን፣ የቤት እንስሳት ጫና፣ የደን ጭፍጨፋ፣ የሳር አጨዳ እንዲሁም ልቅ ግጦሽ መቀነሱን አረጋግጠዋል። በተጨማሪም ቀደም ሲል በፓርኩ ላይ በሚደርሱ ጫና ምክንያት ከፓርኩ እየሸሹ የነበሩ ብርቅ የዱር እንስሳት አሁን ተረጋግተው በመኖር ቁጥራቸውም እንዲጨምር ማስቻሉን ያመላክታሉ። የተለያየ ሥነምህዳር ባለቤት በሆነው አዋሽ ብሔራዊ ፓርክ ሳላ፣ አዋሽ፣ የሚዳ ፍየል፣ አጋዘን ዝንደሮ አንበሳ፣ አቦ ሸማኔ፣ ሰስ፣ ድኩላ ጨምሮ ሌሎች የዱር እንስሳት እንዲሁም በአዋሽ ወንዝ ውስጥ አዞ ጉማሬና ሌሎችም እንደሚገኙ አብራርተዋል። መንግስት በሰጠው ትኩረት ተጨባጭ ውጤት መገኘታቸውን አስረድተው በቀጣይም ፓርኩን ለማልማትና ለጎብኚዎቹ ምቹ ለማድረግ የተጠናከረ ስራ እንደሚያስፈልግ አመላክተዋል። በ2018 በጀት ዓመት 21 ከተሞች ወደ ስማርት ሲቲ ትግበራ መግባታቸውን ሚኒስቴሩ አስታወቀ። በከተማና መሰረተ ልማት ሚኒስቴር የአከታተም ጥናትና የህግ ማዕቀፍ ዝግጅት ዴስክ ኃላፊ አስማማው ምኑዬ እንዳሉት ከሆነ አዳማ፣ ባህር ዳርና ሐዋሳ ከተሞች ቀደም ብለው ወደ ስማርት ሲቲ ትግበራ ገብተዋል። በያዝነው የበጀት ዓመት 21 ከተሞች ወደ ስማርት ሲቲ ትግበራ እንዲገቡ ድጋፍ እየተደረገ ነው ማለታቸውንም አሻም ከዚያ ዘገባ ተመልክታለች። የስማርት ሲቲ ግንባታና መመዘኛ ሰነድ ተዘጋጅቶ ለክልሎች ና ከተማ አስተዳደሮች መሰራጨቱንም ጠቅሰዋል። ስማርት ኢኮኖሚ፣ ስማርት አስተዳደር፣ ስማርት አካባቢ፣ ስማርት ሞቢሊቲ፣ ስማርት ነዋሪ ና ስማርት አኗኗሪ የተሰኙ ስድስት የስማርት ሲቲ ምሰሶዎች በስማርት ሲቲ ስትራቴጂው ላይ መቀመጣቸውንም አስረድተዋል። በእያንዳንዱ ምሰሶ ላይ ነዋሪዎችን ተጠቃሚ የሚያደርጉ አሰራሮች መኖራቸውን ነው ያስረዱት። ስማርት ሲቲ ነዋሪዎች ባሉበት ሆነው በኦንላይን እንዲሁም እንደ መሶብ የአንድ ማዕከል አገልግሎት ባሉ አሰራሮች በርካታ ተቋማትን በአንድ ስፍራ ማግኘት የሚያስችል መሆኑንም አስ አስገንዝበዋል። ከተሞች ጽዱ የእግረኛ ና ብስክሌት መንገዶች፣ የማረፊያ የስፖርት ማዘውተሪያ እንዲኖራቸው እንዲያስችልም ገልጸዋል። ስማርት ሲቲ ተጀምሮ የሚያልቅ ሳይሆን ቴክኖሎጂው ባደገ ቁጥር የሚያድግ ሂደት መሆኑን ገልጸው የአንድ ተቋም ስራ ስላልሆነ ተቋም ባለድርሻ አካላት ና ህብረተሰቡ ትብብሩን እንዲያጠናክርም ጠይቀዋል። ተመልካቾቻችን አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ዜናዎቻችን አሁንም ወደ እናንተ መረሳቸውን ቀጥለዋል። አሁን ደግሞ ከዓለም አቀፍ የዜናው ታሪቹ ወዳገኘናቸው መረጃዎች ተሻገርን። የቀድሞ የማሊ ጠቅላይ ሚኒስቴር በማህበራዊ ድረገጾች ላይ በጻፉት ጽሁፍ የሁለት አመት እስራት ተፈረደባቸው። በማሊ ዋና ከተማ የሚገኘው ፍርድ ቤት ተቼዎች በገዢው ወታደራዊ መሪ ኮሎኔል አሲማ ጎይታ ስር የተቃውሞ ሰልፎች ላይ ተወሰደ እርምጃ ነው ብለው ባዩት ክስ በቀድሞ ጠቅላይ ሚኒስቴር ሙሳ ማራ ላይ የአንድ አመት እስራት ፈርዶበታል። የባማኮ ፍርድ ቤት ማራን የመንግስት ተአማኒነትን በማዳከምና ህጋዊ ባለስልጣንን በመቃወም ጥፋተኛ አድርጎታል። የአንድ አመት እስራት ተጨማሪ የአንድ አመት የስርቅጣ ቅጣት እና 500 ሺ ፍራንክ ወይም 887 ዶላር ገደማም ቅጣት ተላልፎበታል። ከ2014 እስከ 2015 በጠቅላይ ሚኒስትርነት ያገለገሉት ማራ ከነሐሴ አንድ ጀምሮ በስር ላይ ይገኛሉ። ጠበቃው ፍርዱን እንደሚቃወመው ጠቁመው ይህ መጨረሻው አይደለም፣ ከደንበኛችን ጋር ተወያይተን ቀጣዩን እርምጃ እንወስናለን ሲሉም ለአጃንስ ፍራንስ ፕሬስ ተናግረዋል። ቅጣቱ የተፈጸመው በ2020 እና 2021 በመፈንቅለ መንግስት በያዘው ወታደራዊ መሪ በኮሎኔል አሲሚ ጎይታ ነው። በቀድሞ ከፍተኛ ባለስልጣን ላይ ተላለፈው ብይን የፖለቲካ ተቃውሞና ሀሳብን በነጻነት የመግለጽ መብት ማፈኑን መቀጠሉን የሚያመላክት ሲሆን ይህም የሀገሪቱ ዴሞክራሲያዊ ኋላቀርነትን በተመለከተ ከዓለም አቀፍ ታዛቢዎች ስጋታቸውን አጠናክሮታል። ተርኪ 20 የዩሮ ተዋጊ ጄቶችን ለመግዛት ከእንግሊዝ ጋር ስምምነት ተፈራረመች። አንካራ የራሷን አምስተኛ ትውልድ ክነን ተዋጊ አውሮፕላኖች በማዘጋጀት የአየር መከላከያውን ለማጠናከር ስትፈልግ ተርኪ 20 ዩሮ ተዋጊ ቲፎን አውሮፕላኖችን በ11 ቢሊዮን ዶላር ለመግዛት ከዩናይትድ ኪንግደም ጋር ስምምነት ላይ ደርሳለች። የብሪታንያው ጠቅላይ ሚኒስቴር ኬር ስታርመርና የተርኪው ፕሬዚዳንት ሬሲፕ ጣይብ ኤርዶጋን ስምምነቱን ለመፈረም በአንካራ ተገናኝተዋል። የዩናይትድ ኪንግደም የመከላከያ ሚኒስቴር እርምጃውን በአንድ ትውልድ ውስጥ ትልቁ ተዋጊ ጄት ስምምነት ነው ሲሉ ገልጸውታል። ኤርዶጋን ደግሞ ሁለት የቅርብ አጋሮች መካከል የስትራቴጂያዊ ግንኙነት አዲስ ምልክት በማለትም አወድሰውታል። ስታርመር በአንካራ ሲናገሩ ስምምነቱ ዩናይትድ ኪንግደምና ተርኪ እንደ አባላቶቹ ለሚቆጥረው ኔቶ ድል ነው ብለዋል። የብሪታንያ ጠቅላይ ሚኒስቴር ይህ የሰሜን ምስራቅ የኔቶ ጎን ነውና ከዩናይትድ ኪንግደም ጋር የተቆለፈ አቅም መኖሩ ለኔቶ በጣም አስፈላጊ ነው ብለዋል። በስምምነቱ መሰረት የታዘዙት የመጀመሪያው ቲፎኖች በ2ያ አንካራ ይደርሳል ተብሎ ይጠበቃል ሲሉም ስታርመር ተናግረዋል። ተርኪ በ219 ሩሲያ ሰራሽ የሆነውን ኤስ400 ሚሳኤልን በመግዛቷ ምክንያት ወደ ተገለለችው በዋሽንግተን የሚመራው ኤፍ 35 ተዋጊ ጄት ፕሮግራም እንደ ገና የመግባት እድልን በተመለከተ ኤርዶጋን በቅርቡ ከአሜሪካቻቸው ዶናልድ ትራምፕ ጋር ተነጋግረዋል። ዘገባው የአልጃዚራ ነው። ተመልካቾቻችን አብራችሁን ስለሆናችሁ በድጋሚ እጅግ አድርገን እናመሰግናለን። ዜናዎቻችን አሁንም ቀጥለዋል። አሁን ደግሞ ስፖርታዊ መረጃዎችን ተከታትለን እንመለስ። ሰላም ጤና ስጥልን፣ እንደምንሉላችኋለ ክብሯትና ክብሯን ተመልካቾቻችን። ከአሻም ሰባት ቀን 7 ሰዓት የስፖርት ዜናዎች ከሳ ጀምሮ ለእናንተ የሚደርስ ሆናል። ከዜናዎቹ ጋር እኔ ምናሴሽ ጥላ ብራችሁ ቆያለሁ። አብራችሁን ነው ነው የኢትዮጵያ ሴቶች ብሔራዊ ቡድን የመልስ ጨዋታውን ዛሬ ሁለት ያከናውናል። የኢትዮጵያ ሴቶች ብሔራዊ ቡድን ሉሲዎቹ ለ2016 ሴቶች አፍሪካ ዋንጫ ማጣሪያ የመጨረሻ ዙር ወሳኙን የመልስ ጨዋታ ከታንዛኒያ ሴቶች ብሔራዊ ቡድን ጋር በዛሬ ሁለት ያከናውናል። ብሔራዊ ቡድኑ የመጀመሪያውን ጨዋታውን ከሜዳ ውጭ አቅንቶ ሁለት ለዜሮ ተሸንፎ የተመለሰ ሲሆን ውጤቱን ለመቀልበስ ና ከ13 ዓመታት በኋላ ወደ አፍሪካ ዋንጫው ለመቀላቀል ወሳኝ ጨዋታውንም ዛሬ ያከናውናል ሉሲዎቹ ይህንን ተጠባቂ ጨዋታም ከቀኑ 9 ሰዓት በድሬዳዋ ኢንተርናሽናል ስቴዲየም የሚያከናውኑም ይሆናል የሶስተኛ ሳምንት ሲቢ የኢትዮጵያ ፕሪሚየር ሊግ በዛሬው ዕለት ጅማሮውን ያደርጋል። የኢትዮጵያ ፕሪሚየር ሊግ የሶስተኛ ሳምንት ጨዋታዎች ዛሬ ጅማሮ ሲያደርጉ በአዲስ አበባ ስቴዲየም እና ሀዋሳ ዩኒቨርሲቲ ስቴዲየሞች ላይ ጨዋታዎች የሚከናወኑ ይሆናል። በአሁኑ ሰዓት በአዲስ አበባ ስቴዲየም ኢትዮ ኤሌክትሪክ ከአርባ ምንጭ ከተማ ጨዋታቸውን በማከናወን ላይ ሲገኙ፣ ቀን 10 ሰዓት ባህር ዳር ከተማ ከኢትዮጵያ ቡና ጋር የሚገናኙም ይሆናል። ሀዋሳ ዩኒቨርሲቲ ስቴዲየም ላይ በሚካሄዱ ጨዋታዎች ቀን 9 ሰዓት ሲል ምድረ ገነት ሽረ ከወልዋሉ አዲግራት ዩኒቨርሲቲ ጋር ሲገናኙ፣ አመሻሽ 12 ሰዓት መቻል ከኢትዮጵያ ንግድ ባንክ ጋር

አትሌቲኮ ማድሪድ ተከታታይ ድሉን በማስመዝገብ ደረጃውን ማሻሻል ችሏል። የአስረኛ ሳምንት የስፔን ላሊጋ ቀሪ ጨዋታ መራ ግብር ምሽት ሲከናወን የዲያጎ ሲሜኑ አትሌቲኮ ማድሪድ ከሜዳ ውጭ በመጓዝ ሪያል ቤቲስን ሁለት ለዜሮ ማሸነፍ ችሏል። የአትሌቲኮን የማሸነፊያ ግቦች ጁሊያኒ ሱሞኒ እና አሌክስ ባይና ከመረብ ሲያሳርፉ ተከታታይ ድሉን ያስመዘገበው ክለቡ በ19 ነጥቦች ደረጃውን ወደ አራት ማሻሻል ችሏል። ላሊጋውን ሪያል ማድሪድ በ27 ነጥቦች ሲመራው፣ ባርሴሎና በ22 እንዲሁም ቪያሪያል በ20 ነጥቦች ይከተላሉ። ከሃቨርትስ ልምምድ መጀመሩ ተነግሯል። ጀርመናዊ አርሰናል የፊት መስመር ተጫዋች ሆኖ ከሃቨርትስ ልምምድ መጀመሩ ተዘግቧል። በጉልበት ጉዳት ምክንያት ለወራት ከሜዳ የራቀው ከሃቨርትስ የጂም ልምምድ መስራቱም ተነግሯል። አሰልጣኝ ሚካኤል አርቴታ ከሰሞኑ ከሃቨርትስ በጥሩ መሻሻል ላይ መሆኑን ገልጾ የነበረ ሲሆን ተጫዋቹ በአሁኑ ሰዓት በግሉ ልምምድ እያከናወነ መሆኑም ተመላክቷል። ሮማዎች በዚርኪዜ ላይ ጽኑ ፍላጎት እንዳላቸው እየተዘገበ ይገኛል። የጣሊያኑ ክለብ ሮማ ዚርኪዜን ቁጥር አንድ ኢላማ ማድረጋቸውም አሁን ላይ የወጡ መረጃዎች ያሉ ያመላክታሉ። በጥሬ ዝውር መስኮት ተፎካካሪውን በመብለጥ ሊያስፈርሙት እንደሚሹ ሲገለጽ፣ ሮማ በክረምቱ ከብራይተን በውሰት ባስፈረሙት ኢቫን ፈርጉሰን ደስተኛ ለመሆናቸው ሲገለጽ፣ በጥሬ ዝውር መስኮትም ውሉን ማቋረጥ እንደሚፈልጉም ተጠቅቧል። ይህም ቁጥር አንድ የፊት መስመር ምርጫቸው የሆነው ዚርኪዜን ለማስፈረም የሚያስፈልጋቸው ነገሮች በማሟላት ከተጫዋቹ ጋር ንግግር ሊጀምሩ መሆኑም ተመላክቷል። ዳኒ ካርቫል ጉዳት እንዳጋጠመው ተገልጿል። ስፔናዊ ሪያል ማድሪድ የመስመር ተጫዋች የሆነው ዳኒ ካርቫል በድጋሜ ጉዳት እንዳጋጠመው ተገልጿል። ዳኒ ካርቫል በባለፈው የኢል ክላሲኮ ጨዋታ ተሰልፎ መጫወቱ የሚታወስ ሲሆን ይህንም ተከትሎ ዳኒ ካርቫል በጉዳቱ ምክንያት ከሁለት እስከ ሶስት ወራት ከሜዳ ሊርቅ እንደሚችልም እየተዘገበ ይገኛል። ዳኒ ካርቫል በጉዳቱ ምክንያት ሪያል ማድሪድ በቀጣይ ሳምንት ከሊቨርፑል በሚያደርገው የቻምፒየንስ ሊግ ጨዋታ የሚያመልጡ ሲሆን በተጨማሪም የማንቸስተር ሲቲ የቻምፒየንስ ሊግ ጨዋታን ጨምሮ ሌሎች የላሊጋ ጨዋታዎች እንደሚያመ እንደሚያመልጡትም ተመላክቷል። ክብራትና ክብራን ተመልካቾቻችን ለቀን ሰባት ሰዓት ያዝናቸው አጫጭር ስፖርት ዜናዎች ይመስሉ ነበር። እኔ በዚህ አበቃው። መልካም ቀን። የተከበራችሁ ተመልካቾቻችን ዜናዎቻችንን ከማቋጫታችን በፊት ዋና ዋና እርሰ ጉዳዮችን ደግመን እናስታውሳችሁ። የኢትዮጵያ ኢኮኖሚ የግብርና መር ፖሊሲ ይከተል ነበር፣ ይህንን ወደ ብዝሃ ዘርፍ ቀይረን በእጅጉ ውጤታማ ሆንናል ሲሉ ጠቅላይ ሚኒስትሩ ተናገሩ። ታላቁ የኢትዮጵያ ህዳሴ ግድብ የቅኝ ግዛት አስተሳሰብን የቀለበሰና የጋራ ተጠቃሚነትን ማረጋገጫ ነው ሲሉ ኢንጂነር ሀብታሙ ኢተፋ ተናገሩ። በአዋሽ ብሔራዊ ፓርክ ላይ ደርሱ የነበሩ ሕገወጥ ድርጊቶች ቀንሰዋል ተባለ። ከውጪ የቀድሞ የማሊ ጠቅላይ ሚኒስትር በማህበራዊ ድረገጾች ላይ በጻፉት ጽሁፍ የሁለት ዓመት እስራት ተፈረደባቸው። ለዛሬ የዕለተ ማክሰኞ ጥቅምት 18 ቀን 2018 ዓመተ ምህረት የተሰናዱ የአሻም ሰባት ዜናዎቻችን የተከታተላችኋቸውን ይመስሉ ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሪያችሁ ቆይታ አድርጌያለሁ። ቀሪ የአሻም መሰናዶዎች ወደ እናንተ ማድረሳቸውን ይቀጥላሉ። አሻም ለሁላችን!